ተመልካቾቻችን ለሳምንቱ ዋነኛ አጀንዳ አድርገን የያዝነውን ጉዳይ ይዘን ስቱዲዮ ቢ ተገኝተናል። የአጀንዳ ጉዳያችን የምንጀምረው ደግሞ በየሀገራቱ ያሉ የአደባባይ ፌስቲቫሎች ምን መልክ አላቸው የሚለውን በማስቀደም ይሆናል። እነዚህን ጉዳዮች ከእኛው የኢሬቻ አከባበር ስነ ስርዓት ጋር በማያያዝ በጥቂቱ ሊነግረን ባልደረባችን ወንድሞ አዱኛ እዚህ ስቱዲዮ ይገኛል። እንኳን ደህና መጣ ወንድሞ፣ መቀጠል ትችላለህ። አመሰግናለሁ የሸዋና ሌኩን እንግዲህ እንደሚታወቀው እንዳጠቃላይ ዓለም አቀፍ ዓለም አቀፍ መድረክ ላይ በርከት ያሉ ፌስቲቫሎች አሉ። የአደባባይ ክብረ በዓላት አሉ። እንደየሀገሩ ባህልና ወግ የሚካሄዱ የተለያዩ ፌስቲቫሎች አሉ። እንደየ አካባቢው ሳቢ ጥሩነታቸው በዚሁ የተለያየ አይነት መልክ ያለው እንደሆነም ጭምር ነው የሚጠቀሰው። ከሀገር ውስጥ ዜጋም ባለፈ በሌሎች የባህር ማዶ ጎብኚዎችም ጭምር በነዚህ ፌስቲቫሎች አሊያም ደግሞ የአደባባይ ክብረ በዓላት ላይ በመሳተፍ እንግዲህ ለሀገራቱ የገቢ ምንጭ እንዲሁም ደግሞ እንዳጠቃላይ ደግሞ የገር ሀይል ለምንለው ለሶፍት ፓወር ዲፕሎማሲ በጎ ሚናውን እየተወጣ ነው የሚገኘው። እንግዲህ አንድ እንደዚህ ያሉ የፌስቲቫሎች ወይም ደግሞ የጎዳና ጥገና ላይ ክብረ በዓላት ለዓለም አቀፉ የቅርስነት እዛ እንዲመዘገቡ ምን አይነት መስፈርቶችን ይይዛሉ? የሚሉትን ደግሞ በጥቂቱ ለመመልከት ያህል የተለያዩ ሀሳቦች እንዲሁ ተያይዘው የሚነሱ ናቸው። ቀደም ብዬ ለመግለጽ እንደሞከርኩት እንደየአካባቢው እንደ ነባራዊ እንዳገሩም ጸጋ ጭምር በልዩነት የሚከበሩ ናቸው እነዚህ የአደባባይ ክብረ በዓላት። ነገር ግን በቅርስነት እንዲመዘገቡና ደግሞ ለዓለም አቀፉ ማህበረሰብም እንዲሁ ተደራሽ እንዲሆኑ ምን አይነት ቁልፍ ጉዳዮች አሉ? ሞት የሚሉትን ለመመልከት ያህል አንደኛው አመጣጡና ጭብጡ በዋናነት በዚህ የሚካተት ነው። ከዛ በኋላም የድባቡ ሳቢነት ከአካባበሩ ጋር እንዲሁ ይነሳል። በጥንቃቄና በእቅድ የተመራ መሆኑ እንዲሁም ደግሞ ለተሳታፊዎች የሚኖር እንክብካቤ ከዛ ባለፈም ደግሞ መገልገያዎችና የሎጂስቲክ አቅርቦትም እንዲሁ እንዲመረጡ ከሚያደርጓቸው ጉዳዮች መካከል እንደሆነም ይነሳል። ባህላዊ ፋይዳውም እንዲሁ እንደተጠበቀ ነው። እነዚህን ጉዳዮች ያካተተ እንደሆነ ደግሞ በዓለም አቀፍ መድረክ የመታወቅ እድሉ ሰፊ ይሆናል ማለት ነው። ለማህበረሰቡ ማህበረሰባዊ ገጽታ ያለው አስተዋጽኦም ከነዚህ መካከል የሚጠቀስ ነው። ከዛ ባለፈም ደግሞ ለሚዲያ ያለው ምቹነትና ተወዳጅነትም ከዚሁ ጋር የሚካተት ሆኖ እናገኘዋለን። በዓለማችን ላይ በቀዳሚነት ከሚጠቀሱት መካከል ደግሞ እነዚህ የአደባባይ ክብረ በዓላት የተወሰኑትን መመልከት ብንችል በቀዳሚነት የምናገኘው የታይላንድ ሶንክራን ፌስቲቫል ነው በቀዳሚነት የምንመለከተው። ይህን ብንመለከት ታይላንዶች አዲስ ዓመትን አስመልክቶ ወደ ወንዝ በመውረድ የሚያካሄዱት ስነስርዓት ነው። በሀገር አቀፍ ደረጃ የሚከበር ቢሆንም የወደቧ ከተማ ፑኬት ግን በዋናነት ተሰብስበው የሀገሬው ዜጎች የሚያከብሩበት ሁነት ይሆናል። የሀገሪቱ መንግስት በ2025 በያዝነው አመት ያወጣው መረጃ እንደሚያሳየው ከሆነ ይህ ባህል ቢያንስ ወደ አራት ቢሊዮን ዶላር ገቢ የሚገኝበት ስለመሆኑም ጭምር ነው ይፋ ያደረገው ለሀገሪቱ የቱሪዝም ገቢ ምንጭነትም በቀዳሚው ድርሻ ወይም ደግሞ ቀዳሚውን እጅ እንደሚይዝም ጭምር ነው መረጃዎች የሚጠቁሙት። በሚከበርበት ወቅት ጥቂት ቀናት ናቸው የሚከበሩት። በዚህም እንግዲህ ወደ ሁለት ሚሊዮን የሚጠጉ ጎብኚዎች ከሀገር ውስጥና ከባህር ማዶ መጥተው ይህን ፌስቲቫል የሚታደሙ ነው የሚሆነው። ከዛ ባለፈም ወደ 14 ሚሊዮን የሀገር ውስጥ ትራንስፖርት እንቅስቃሴ ከከተማ ከከተማ ወደ ፌስቲቫሉ የሚሄዱ ታዳሚያን በሚያደርጉት እንቅስቃሴ ይህን ያህል እንቅስቃሴ ይኖረዋል። ይህም ደግሞ ለሀገሪቱ ምጣኔ ሀብት በጎ ሚናውን ይወጣል ተብሎ ነው የሚጠበቀው። በሌላ መልኩ ደግሞ ወደ ሌላኛው እንዲሁ ታዋቂ ስለሆነው የአደባባይ በዓል ስናልፍ ደግሞ በህንድ የሚከበረውን ጋኒሽ ቻቹርቲ የተሰኘውን የአደባባይ ክብረ በዓል እናገኛለን። ይህም ወደ ወንዝ ዳርቻ በማምራት የሚካሄድ ስነ ስርዓት ነው። እጅግ ደማቅ የምስጋና ፌስቲቫል እንደሆነም ጭምር ይነገራል። በሙምባይና ጓ የተባሉ ከተሞች ነው በዋናነት በድምቀት የሚከበረው። ከ10 እስከ 20 ቀናት ይቆያል። እንደየ አመታቱ እነዚህ ሂደቶች ከፍ ሊሉ እንደሚችሉም ጭምር ነው የሚነገረው። በዋናነት በጥቃቅንና አነስተኛ ኢንተርፕራይዞች ብቻ ለተሰማሩ በቢሊዮን የሚቆጠር ዶላር ገቢ እንዲያገኙበትም እድል የሚፈጥር ፌስቲቫል እንደሆነም ጭምር ነው የሚነገረው። ቢሊዮን ሩፒ በዚህ ክብረ በዓል ላይ የንግድ ሂደት ውስጥ እንዲሁ ይንቀሳቀሳል ማለት ነው። ሌላኛው ብራዚልን ስናስብ እንግዲህ በርካታ የአደባባይ ክብረ በዓላት ካላቸው ሀገራት መካከል አንዷ ነች። የሪዮ ካርኒቫል ደግሞ ተጠቃሽን ይጠቀሳል። ይህ ደግሞ በዝነኛነቱ እንዲሁም የሚታወቅ ነው። በኮፓካባና ና ኢፓኔማ የባህር ዳርቻ የሚካሄደው ይህ ፌስቲቫል የሀገሬው ህዝብና የውጭ ጎብኚዎች በጉጉት የሚጠብቁት እንደሆነም ጭምር ነው የሚነገረው ከዛ ባለፈ በ24 ሰዓታት ውስጥ ብቻ ወደ 7 ሚሊዮን የሚጠጉ ጎብኚዎች የሚታደሙበት ስለመሆኑን ጭምር ነው የሚነገረው። የቢሊዮን ዶላሮች ንግድም በዚህ ፌስቲቫል ላይ ይካሄዳል። የጎዳና ላይ ፌስቲቫል ነው፣ መግቢያ ክፍያ ያለው በነገራችን ላይ ዝቅተኛው 15 ዶላር ነው፣ ከፍተኛው ደግሞ እስከ 254 የአሜሪካን ዶላር ክፍያ ተፈጽሞበት ነው እንግዲህ ይህንን መታደም የሚችሉት ማለት ነው። ብራዚልም እንዲህ ካሉ አ። አደባባይ ክብረ በዓላት ላይ ጎብኚዎችን ከመሳብ ባለፈ ረብጣ ገንዘብም የምሰራበት ስለመሆኑም ጭምር ነው የሚነገረው። ከዛ ባለፈም በዚህኛው የቀደም ብዬ እጠቅሻለሁ በአንድ ቀን ነው የሚካሄደው፣ 24 ሰዓት ውስጥ ነው። በዚህም ወደ 7 ቢሊዮን የሚጠጉ ጎብኚዎች የሚሳተፉበት እንደሆነም ጭምር ይነሳል። የቀን ፓርቲና የምሽት ተብሎ በሁለት ተከፍሎም ነው እንግዲህ ፌስቲቫሉ የሚካሄደው። ይህም ለብራዚል ቢሊዮን ዶላሮችን ማግኘት እንዲችል የሚያደርግ ነው። ለየት የሚያደርገው መግቢያ ክፍያ አለው። እንደየደረጃው ዝቅተኛው ወደ 15 ቀደም ብዬ ያነሳቸው ዶላሮች ይጠቀሳሉ። ከዛ ባለፈ የጣሊያን ሬጋታ ስቶሪካ እንዲሁም ደግሞ የደቡብ አፍሪካው ሄርማንስ ዌል እንዲሁም የደቡብ ኮሪያ ቦሪዮን ሙድ እነዚህ ሀገራት ከሚጠቀሱ ከፍተኛ የጎዳና ላይ ክብረ በዓላት መካከል የሚጠቀሱ ናቸው። እነዚህ በዓለማችን ዝነኛ ከሚባሉ ገቢ በማመንጨትና ሀገራትን በማስተዋወቅም ግዙፍ ኢኮኖሚን በመፍጠር ከቀዳሚዎቹ ተርታ የሚጠቀሱ ናቸው። እሬቻም እንግዲህ ወደ ሀገራችን መለስ ብለን ስንመለከት እሬቻም በጎዳና ላይ ከሚ ያልከበሩ ወይም የአደባባይ ክብረ በዓላት ብለን ከምንጠቅሳቸው መካከል አንዱ ነው። ከእነዚህ ጋር የሚገናኝ ተመሳሳይነት ያለው የምስጋና በዓል እንደሆነ እናውቃለን። ወደ ወንዝ ዳርቻ በሚሄድ በተመረጡ ቦታዎች መከናወኑ የተለያዩ መልኮችን ያካተተ መሆኑ ልክ አስቀድሞ እንደጠቀስናቸው ያለ እውነትን የሚያስተናግድ ነው። በእሬቻ የተሳታፊዎች ቁጥር ባሳለፍነው ዓመት በሚሊዮን የሚቆጠሩ ዜጎች ተሳታፊ ሆነውበታል። በየዓመቱም የተሳታፊዎች ቁጥር ከፍ እያለ ስለመምጣቱ የፌዴራል ፖሊስ መረጃ ይጠቁማል። እነዚህ ተሳታፊዎች ደግሞ በተለይም ወጣቶቹ በቡድን ልብስ ለብሰው ያማረ አልባስ ለብሰው የተለያዩ ባህላዊ እንቅስቃሴዎችን የሚያደርጉበት ሁነት እንደሆነም ይታወቃል። ውበታቸውም የሚያሳዩበት በተለያዩ ሕብረ ዜማዎች የሚደምቁበትም ጭምር ነው። በንግድ እንቅስቃሴው ላይም ከፍተኛ ገንዘብ የሚንቀሳቀስበት እንደሆነ ማንሳት ይቻላል። በአልባሳት፣ በምግብ፣ በመጠጥና ማደሪያ ስፍራዎችም እንዲሁም ከፍተኛ መጠን ያለው ገንዘብ የሚዘዋወርበት ነው። ይህ በአዲስ አበባ ሆራ ፊንፊኔ ቅዳሜ ለተፊታችን ይከበራል። በቢሾፍቱ ወራር ሰዴ ደግሞ እንዲሁ በማግስቱ የሚከበር ነው የሚሆነው። የሀገር ውስጥ እንቅስቃሴ እንደተጠበቀ ሆኖ የውጭ ሀገር ጎብኚዎችም እንዲሁ ተሳትፎ የሚያደርጉበት የጎዳና ላይ ወይም የአደባባይ በዓል ነው። ይህን በዩኔስኮ የማስመዝገቡ ጥረት የተጀመረ ሲሆን ይህን እውን ሲሆን ደግሞ ተጠቃሚነቱን ይበልጥ ማሳደግ ይቻላል። ሀገርም ከዚህ ረብጣ ገንዘቦችን መስራት ትችላለች ማለት ነው። የሸዋና ሌኮን በእኔ በኩል ያሉት ጉዳዮች ይመስላሉ። እናመሰግናለን ወንድሙ።